ጽዮን እንግዲህ የማጠበቀችው አጣብቅኝ ሁኔታ ላይ ገብታለች። ይውም እንግዲህ ባለፈው ከያፌት ያክስት ልጅ ጋር መጨረሻ ላይ ሲሸኛት የተነሳችው ፎቶግራፍን በቴክስት ገብቶላታል። ከሷም አልፎ ለቢኒ ገብቶለታል። በዚህ መካከል ደግሞ በር ላይ የተጣለው ወረቀት መርዶ እንደነበረ ሁላችን እማይተ ነው ነበር ሆኖም ግን ኤፍራታን ስላጣ ሚስቱን ስላላገኘ በዛ ነው በሚል ሲያስተባብሉ ሉሊት ብድግ ብላ እኔ ሚስቱን ላጣ ሰው ፈጣሪ ያጽናንስ ሲባል ሰምቻል፣ አቅም ለሞተበት እንጂ ስትል ትናገራለች። አንቺ ልጅ ዝም በይ፣ አንቺ እንዳትሆኝ ያደረግሽው አንቺ ውንሽ ካደረግሽው ግን አሳይሻለሁ የሚል የቤዛዛቻ ተጨምሮበታል። ይህ ፍርሃታን እንግዲህ ምናቲን ለማስቀናት ብሎ በእግሯ ጉዞ እራት ወደ ውጭ ከበሉ በኋላ ይዟት እንደሚጓዝ እና አንዳንድ ቦታዎችን እንደሚያሳያት ለስራዋ ጥሩ ነገር እንደሚሆናት ምክንያት በማድረግ እየነገራት ይገኝ ነበር። ሆኖም ግን ይዟት በሄደ ሰዓት ድንገት ከቢኒ ጋራ እሱ ቢያየውም፣ መንገድ ሰብሮ እንዳላየ ሆኖ ወደ ሱቅ ገብቶ ይሄን ነው አረንጓዴው ነው ቀዩን የምትፈልገው እያለ እያስረሳሳ እነሱ እስከሚያልፉ ድረስ ጠበቀ። በዛ የዘወትር መንገዱ ነው እና በዛ ሲመጣ ያየኛል ብሎ ነበር የጠበቀው። አልሆነም። ፂወን አሁን የማትወጣው ነገር ውስጥ ገብታለች። ሰላም ውዴ ቻናል የተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን ይጫኑ። እንግዲህ ቢኒ ከዚህ በፊት ከህቴ አት ድረስ ያለውን ያስታውሳል። እናታልን ግን አሁን ምን እየተካሄደ ነው ያለው? ይህ ቴክስት የመጣለት እንግዲህ ፂወን ከአቤል ጋራ የምትሳሳሙ ለመሳም እያለ ያለው አቀናብሮ ነው። አሁን እሷም ይሄንን ካየች በኋላ ደንግጣ ስልክ ሲደውልላት፣ አንተ ጥብድነህ ምን ታናግረኛለህ? ምን ፈልገህ ነው እያለ ስትለው ቴሌግራም ላይ ተመልከች ይላታል። ቴሌግራም ላይ ስትገባ ያልጠበቀችው ነገር ነው ያገኘችው ይህን ወንድሜ ቢሰማ እንዴት ሊያደርገኝ ነው የሚል ጭንቀት አደረባት እና እንግዲህ ቀርባ እያስተባበለች አንዳንድ ምክንያቶችን ለማፍጠር የግድ መሄድ አለባት እና ያንን ነገር እንዲረሳላት ወይንም እንዲተውላት ለማድረግ ብላ አሁንም ቀጥራ ስትሄድ ዳግም አብሮ ሲያገኝ ደንግጧለች። መጣች፣ አየህ፣ ተሽቀርቅሮ ተለባብሶ ሲጠብቃት ለአንተን የመጣችው? አዎ በድጋሚ ጠርቻታለሁ መታለች እያለ ሲለው ማመን አቃተው። ከዛም በኋላ ሊሄድ ሲል እንዳትሄድ፣ ቁጭ በል አለው እና አስቀመጠው ከትንሽ ጊዜ በኋላ ግን ባይኑ ጠቅሶ ሂዳለው ከዛ በኋላ እሷ ጋር እንግዲህ እንደዛ ቁጭ ብለው ወሬያቸውን ቀጠሉ ቢንያም እንግዲህ ያፌትን ለማያዝ ለማጥመድ የፈለገበትን ዶክሜንት እንግዲህ አግኝቶ በጣም ተደስቶ እኔ ቢንያም ነኝ አሁን እጄ የገባህ እንግዲህ አንተ አለቀልህ ያፌት እያለ እንግዲህ በጣም ተደስቶ ዶክሜንቶቹን ውስጥ ወደ እስር ቤት የሚወረውረውን አግኝቶ እየተደሰተ ያንን እያገላበጠ ባለበት ቴክስት ይገባለታል። ያ ቴክስት ደግሞ የጽዮን ፎቶግራፍ ከአቤል ጋር ያለው። ይህን የሚያደረገው አቤል ነው። ለምን ከእሱ ጋር እንደሆነች እንዲያውቅና እንዲረዳ ከዚህ በኋላ ከእሷ እንዲርቅ የሚያደርግ ያክል ይመስላል። ቢንያም ግን በጣም አፍቅሯ ስለነበረ እንባው ባይኑ ሹም ሹም እያለ እየተናነቀው ምንድን ነው እያለ ራሱን መቆጣጠር እስከሚያቅተው ድረስ ደረሰ። ያፌት ደግሞ ቁርስ እንብላና ምግብ በልተን ወደ ውጭ እንወጣለን አላት እና ምግቡን በልተው ከጨረሱ በኋላ ወጣ። አንቺን የውጭ መኪና ላይ እጠብቅሻለሁ አንቺን ትንበይ አነሳስተሽ ነይ አላት። እሺ ብላ ወጣች። በመኪና ከወሰዳት በኋላ ግን እዛ አንድ ቦታ ላይ ሲደርስ በእግሯ እንድትሄድ ያደረጋት። ለምን ነው በእግሬ እንደሄድ የምታደርገኝ? ትንሽ በዘና ንበል እያልኩ እኮ ነው ይላል። እሱ ግን ናታል እንዲያያት እና በዛ እንዲናደድ፣ እሱን ለማናደድ የሚያደርገው ነበር። ናታል ግን አይቶ እንዳላየ ሆኖ ተሰውሯል፣ አላየውም። ከዛም እቤት ከገቡ በኋላ እንደለመደችው ሶፋ ላይ ነው የምተኛው። እስከ ዛሬ አብረው ተኝተው አያውቁም። ያንን የምትለብሰውን ልብሶች ይዛ መታ ሶፋ ላይ ስታስቀምጥ አልቀበጥሽም፣ አላበዛሽም፣ አሁንስ ትዕግስቴን አልተፈታተንሽኝም። ዛሬማ የፈለገ ቢሆን አብረን ነው የምንተኛው። ሲያጠባክልቀቅኝ አልተኛም። ዛሬ ምን ተገኘና ነው ብትል፣ በፍጹም፣ ዛሬ ደግሞ እኔ ልተውሽ አልችልም ሲላት ባክ ልቀቀኝ እያለች ስትታገለው ሴት ናትና ተሸክሟት ወደ ላይ ይወጣል። እንግዲህ የዚህን ጊዜ አሁን ኤፍራታ ምን ትጠክትል ይሆን? ነፍሰ ጡር ነኝ ብላ ትናገራለች ወይንስ፣ ነፍሰ ጡር ነኝ ብላ ከተናገረች አላማዋ ያሰበችው ቅዷ ስለሚፈርስባት ዝም ብላ ራሷን በራሷ ችላ ታድራለች ወይንስ፣ ነፍሰ ጡር ነኝ ብላ እሱ ጋር ላለመተኛ ስለማትወደው ታሳልፋለች ብላችሁ ታስባላችሁ? ይሄ ሐረግ አሁን እንግዲህ ትልቅ አጣብቂኝ ውሳኔ ውስጥ ገብታለች። እንግዲህ ምን አድርገው እንደሆነ ባናቅም ማለት ነው። እና በዚህ መካከል እንግዲህ ሉሊትንም እያስጠነቀቀቻት ነው። ይህንን ነገር ማን ሊያደርግ ይችላል፣ ይህን ወረቀት እዚህ ቤት ማን ሊያመጣው ይችላል እያሉ ሲሉ ሉሊት ትሆናለች ወይንስ ያፌት ነው እያሉ ነው። አሁንም እንግዲህ በጽዮን ላይ እንግዲህ ያለውን ነገር የአክስቱ ልጅ ጽዮን ጋር እንደዚህ መሆኑን ቢያቅ፣ ያፌት ግን የጽዮን ነገር በጣም ነው የሚያስብላት፣ የሚወዳት፣ የሚያዝንላት፣ በሷ የሚመጣ ነገር በፍጹም አይቋቋምም። ስለዚህ ከአክስቱ ልጅ ጋር ሌላ ችግር ውስጥም ሊገባ ነው ማለት ነው። የአክስቱ ልጅ ከአፌት ጋር ብቻም ሳይሆን ከቢኒም ጋር ግብግብ ሊቀርብ ለሁለት ሊቀርብላት ነው። ይችለዋል አይችለውም የሚለውን አላቅም። በዚህ መካከል አጣብቂኝ ጋር ደግሞ የገባው ዳግም ነው እንግዲህ አጎቱ የሚፈልጋትን ልጅ አሳልፎ የሰጠው እህቱን ለማዳን ሲል ነው። እህቱን ለማዳን ሲል ግን አጎቱን እየወዳበት መንገድ እንደገና ስህተት እንደጨመረው ስላሰበ ቤት ውስጥ ገብቶ በጣም እየተከዘና እየተናደደ ይገኛል። ዳግም የፈሰሰ ነገር የማይታፈስ ነገር ሆኖበታል። ጽዮን ቴክስቱን ካየ በኋላ ራሷን መቋቋም አቅቷት በር እየመታች አልጋ እየመታች እየተንሸራተተች እስከምትወድቅ ደረጃ ሆናለች። ያም ሁሉም ተቋቁማ ተመልሳ ሄዳለታለች ሆኖም ግን አሁን ሁላቸውንም እያስደነገጠ ያለው ነገር ደግሞ በተጨማሪ ሌላ እንትኗ ውስጥ የገባላት ቴክስት ነው። እሷ እንግዲህ ናታል እባክሽ ላፕቶፔን አቀብኝ ብሎ ሲናገራት እንኳ ጌታ ላ ጽሑፍ የለችም እንደ ሲላት ቤዛ ላይ ያለች ፎቃለች አለች። ከዛም ወርዳ ሰላም ወንድሜ አለችና ቁጭ እስኪ አምጨልኝ ላፕቶፔን ሲላት፣ ባክ ወንድሜኔ፣ ወደ ውጭ ትንሽ ልናፈስ ነው እና ወደዚህ፣ ባክ እሷ ታምጣለት ስትለው፣ እሺ ቤዛ አምጨልኝ ያለና ቤዛ ስታመጣለት ከዛ አመሰግናለሁ ቤዚ ብሎ ቁጭ ብሎ ፍላሽ አስገብቶ ኮምፒውተሩን መመልከት ጀመረ፣ ላፕቶፕን። እሷ ካሁን ካሁን ስልክ ይደውልልኛል እያለች ስልክ እየጠበቀች ወዳና ወዲህ ትንጎራደዳለች። ሆኖም ግን ያን ስልክ እየጠበቀች ስታለ ያላሰበችው ነገር ነው የገባው። ይህ ነገር ምን ይመስላችኋል? አሁንም በዛ በወረቀቱ መሰረት ተልኮ የአባቷን መርዶ ስላልሰማች አሁንም በቴክስት የአባቷን መርዶ ይሆን የነገሯት ወይንስ ቢንያም ራሱ ያንን ከአቤል ጋር ያለውን ፎቶግራፊ ሆን ያስገባላት እንዴ? እንደውም ሳይለንት አድርጋው ብዙ ጊዜ አላየችማ እንዴ? በተደጋጋሚ ሁሉ የተደወለው እንዲህ ለምንድን ነው ብላ ነው እንግዲህ አጋጣሚ ስትገባ ያን ነገር ያየችው እና በጣም ተደናግጣ የወደቀችበት በጣም ያሳዘናል። ባላሰበችው መንገድ ያላሰበችው ቦታ ገብታለች። በተለይ ወንድሟን የሚያጠቁባትን ቤተሰብ ውስጥ ገብታ እሷ ፍቅር መጀመር እንግዲህ ከወንድሟ ጋር ያለው ነገር ምን ይመስላል ብለን እናስባለን። እናታል እንግዲህ የአፌትን ቤተሰቦች አይደለም ለህቱ ሊያጋባ እና ሊያዛምድ ፈጽሞ እሱን ሊያዋቅም። በእርግጥ ወንድሙ መሆኑንም እስካሁን አላወቀም፣ ወይንስ ወንድሟ ያፌት መሆኑን ይሆን በቴክስት የነገሯት? ይሄ ነገር ሁሉ ሚስጥር ነው እንግዲህ። ከሶስቱ አንዱ ነው የሚሆነው ወይ አባቷ መርዶ፣ ወይ ያፌት ወንድምሽ ነው የሚለውን ነው፣ ወይ አባቷ ገዳይ ያፌት መሆኑንም ሊነግሯት ይችላሉ። በሰከረ ጊዜ የተናገረውን ንግግር ምናልባት ወይ ደግሞ ፎቶግራፉ የቢኒ ይሆን ይላከላት። ይሄ ምንም አልታወቀም፣ እና በዚህ ላይ ነው ያለቀው። በጣም ያሳዝናል። ቢኒያም በተለይ ባየው ነገር ማመን አቅቶት ባለፈው መንገድ ላይ ሲሄዱ ውስጡና ፂወን ዳግምና ይሄ አቤላ ያገኛቸው ጊዜ ሰላም ያላቸውን ነገር እና እሷን ለማፍቀር ብሎ ሲያሯሩጣት እኔን አልፈልግም ብለው ግጥጥሞሽ ያላቸውን አይን ለአይን የተገጣጠሙትን ነገሮች ቁጭ ብሎ በማስታወስ አይኑ በውሃ እንባ ይሞላል። ማመን እስካቃተው ድረስ ተበሳጫሽቷል። ለዚህ ግን መልስ የሚያገኘው ከእሷ ስለሆነ እሷ ጋርም በተከታታይ በተደጋጋሚ ቢደውልላትም ስልክ አላነሳችለትም። ለምን ሳታነሳም የሚልም አንድ በጣም ተናዷል። አሁን እንግዲህ ቢንያም የጽዮን ነገር አታሎት የአፌትን ነገር ጉዳይ ይተወዋል ወይንስ የጽዮንን ነገር ወደ ጎን ብሎ ባገኘው ዶክሜንት ተጋፍጦ እንግዲህ ያው ጠበቃ ነው ተጋፍጦ እንግዲህ የአፌትን ያስይዝ ይሆናል ከዛ በኋላ ወደ ጽዮን ይዞራል ወይንስ የአፌትን ጉዳይ የኔ ጉዳይ አይደለም እነ ጽዮን ከተውኝ ብሎ ወደ ጽዮን ያለውን መስመር ይመለከት ይሆን እንግዲህ ሁላችንም ቀጣይ ላይ በጣም በጉጉት የምንመለከተው ይሆናል ማለት ነው ሐረግ ድራማ ስለዚህ ውድ ተመልካቾች በጣም ጽዮንም እንግዲህ የገጠማትን ነገር ወደፊት የምና ይሆናል ናታልም እንግዲህ ሲሰማ ምንድን ነው የሚለው ቢኒን ያስጠነቀቀው ዛሬ በማያስበው ሰው እህቱ ውስጥ ስትገባበት እንዴት ነው የምታደርገው እሷስ ለሁለተኛ ዙር ቀጥራው የሄደችው እውነት ከስልኩ ቴክስቱን ፎቶውን አንትን ብላ አወራርታና አታላ ልታጠፋ ነው ችግሩ እኮ እሱ አይደለም። ያነሳት የዛ ጊዜ እኮ በርቀት እሱ በጥፊ ስትመታው የሌላ ሰው አስቆሞ ነው ያስነሳው፣ እና ምልክ ሲሰጥ አይተነዋል። ከእሱ ስልክ ብታጠፋው ደግሞ ከዛኛው ሰውዬ ስልክ አይጠፋም። እንደገና ደግሞ ከእሱ ስልክን ቢጠፋ ከእሷም ቢጠፋ ከቤኒያም ደግሞ ተሸጋግሯል። ምንም ማምለጫ ነገር የሌለው ውስጥ ነው የገባችው ፂወን ማለት ነው። ስለዚህ ውድ ተመልካቾቼ የዛሬው እንግዲህ ይህን ይመስል ነበር። ቀጣው ደግሞ ምን ይከሰት ይሆን? በኤፍራታና በያፌትስ ዙሪያ እንዴት ሆኖ አድረው እንዴት ውሳኔው ምን ታደርጋለች ብላችሁ ታስባላችሁ? ናታልስ ይህም ሁሉ ነገር ሲሰማ እንዴት ብሎ ሊቋቋም ይሆን? ቤዛንም እንግዲህ ስለ ድርጅቱ ሁኔታ አላዋራሁሽም ያዋጣናል ወይ ስላላት፣ ያዋጣናል እያለች ስለ ድርጅቱ ሁኔታ አውርታው ለመክፈትና ለመስራት እንዳሰቡ ተስማምታለች። እንዲሁም ደግሞ ኤፍራታም እንግዲህ ወንድሟ እዛ ምሽት ዕለት እንግዲህ ያፌት እንደተወጋ አታውቅም ነበር፣ እና ለቤዛ ነግራት አለ። ቤዛም በጣም ተገርማ ይህን ነገር ያፌት ናታል አድርጎት ይሆን እንዴ በሚል ስምስ በሰመመን ምስ ተሰምማ ሂዳ ነበር። አይ ወንድም ይህን ነገር አያደርግም ቤዛ፣ አትጨነቂ ነገሩን አንሽ እንጂ የተወጋው የዛን ቀን ነው። አንሽ እንጂ እሱ አይደለም። ውይ እኔ እኮ የዛን ቀን ራት ውጭ በልቻለሁ ብለዋል። እንደገና እኛ ጋር ማላመሸም የዛን ቀን ከሆነ እሱ ተሳስቶ ይሆን እንደ ብላ ቤዛን በጭንቀት ምታል። በአሁኑ ሰዓት ቤዛ በጣም ቅርብ ሆና አይዞህ እያለችው ወደ ናታል ቀርባል። ናታልም እንግዲህ የአፌትን ነገር ትቶ የራሱን ሕይወት ኤፍራታንም ትቶ የራሱን ሕይወት እየኖረ ነው። ግን ያው ስራ እየሄድኩ ነው እያለ ሌሎች ነገሮችን እያጠና እንደሆነ ይታወቃል። ግን አሁን ሌላ ነገር ችግር ደግሞ መጥቷል። ይህ ሁሉ ነገር እንግዲህ እነሱ እንዲሰለችው የማድረግ ይመስለኛል። ስለምትከታተሉኝ ከልብ አመሰግናለሁ።